አሜሪካ የምትጠበብበት የፕሬዝዳንቷ ጉብኝት፣ የትራምፕ ተአምረኛ የጉዞ ሂደት፣ ለጉዞው ማማር የሚሰለፉት ድንቆች። አሜሪካ ለፕሬዝዳንቷ የምትሰጠው ክብርና የምታደርገው ጥንቃቄ ማንም የሚገምተው አይደለም። ለዚህ ነው ፕሬዝዳንቷ ወደ አንድ ሀገር ለመሄድ ሲያስብ እልፍ የደህንነት ሰራተኞች ቀድመው የሚዘጋጁት። ቀኑ ደርሶ በሚጓዝበት ወቅት ደግሞ ፕሬዝዳንቱ በኤርፎርስ ዋን ሲጓዝ፣ እልፍ መገልገያዎቹ ደግሞ በግዙፍ የጦር አውሮፕላን ይከተሉታል። ይህ ሁሉ የሚሆነው ደግሞ ለአሜሪካ ክብርና ሉዓላዊነት ብሎ ለፕሬዝዳንታቸው ምቾት ነው። ሰላም፣ የተወደዳችሁ የሰሞነኛ ቤተሰቦች፣ የሰሞኑ የትራምፕ ጉብኝት አለምን ያነጋገረ ሁነት ነበር። ታዲያ ዓለም ከተነጋገረበት የጉብኝት ሂደት ጀርባ የሚደንቅ ዝግጅትና ምስጢራዊ ሂደት አለ። ይህ ሂደት ማለት ደግሞ ትራምፕ ከአሜሪካ ምድር ለቀው አረብ ምድር እስኪገቡ ብሎም እስኪመለሱ ድረስ በከፍተኛ ጥንቃቄ ይሰራል። ትራምፕ በሄዱበት ሀገር ሁሉ የሚጠቀሙት የራሳቸውን አገር መኪኖች፣ ሄሊኮፕተሮችና ሌሎች መገልገያዎች ሲሆን እነዚህ ሁሉ ግዙፍ ዕቃዎች ደግሞ በግዙፍ አውሮፕላን ተጭነው ፕሬዚዳንቱ በሄደበት ሁሉ ይከተላሉ። ታዲያኛ በዛሬው ጥንቅራችን አስደናቂ ጉዞና ሂደቱን ብሎም ፕሬዚዳንቱ የሚጠቀማቸውን አውሮፕላንና ሄሊኮፕተሮች እንዲሁም ተሽከርካሪዎች በዝርዝር እናያለን። አብራችሁን ቆዩ። እርምጃው እንደጡፈ ነው። 24 ሰዓት እንና ማታ ግንባታ ላይ እንገኛለን። የወደፊቷን አዲስ አበባ በውቢቷ ለቡ መብራት መገንባት ላይ ተጠምደናል። እነሆ አንድ ሁለት እያለን ዛሬ ላይ የመጨረሻውን የለቡ መብራት ብሎክ ለሽያጭ አውጥተናል። እርሶስ በዚህ ውብና ቅንጡ በሆኑ አፓርትመንቶቻችን ላይ ለኢንቨስትመንት ቢሉ ለመኖሪያ ምቹ በሆነው ሳይታችን ላይ በካሬ ከ78 ሺ ብር ጀምሮ 8% ቅድመ ክፍያ 60% የባንክ ብድር አማራጭና እስከ 30% የሚደርስ ልዩ ቅናሽ መተናል ታዲያ የዚህ ውድ ለተጠቃሚ ለመሆን በጠን ብለው ከስር ባሉ ስልክ ቁጥሮች ይደውሉልን እናመሰግናለን። ዲኤምሲ ሪል ስቴት። ዓለም የሚደነቅበት የፕሬዝዳንት ጉዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእሳቸውን ያክል ትልቅ ትኩረት የሚሰጠው የዓለም መሪ የለም። ታዲያ ፕሬዝዳንቱ ከአሜሪካ ወጥተው ወደ ሌላ ሀገር ሲሄዱ እንዲሁ እንደ ሌላ ሀገር መሪ ዝም ብለው ተነስተው በተገኘው አውሮፕላን የሚበሩ ወይንም እንደነገሩ መጡ ሄዱ የሚባሉ አይደሉም። ይልቁንስ እጅግ ከፍተኛ ጥንቃቄ ተደርጎላቸው ማንም ሰው በማይገምተው መልኩ ጥንቃቄ በተሞላበት መንገድ ከቦታ ቦታ ይንቀሳቀሳሉ። በእርግጥ ነገሩ እሳቸው በሚዲያ እንደሚቀልዱት ወይንም ደግሞ ቀለል አድርገው እንደሚናገሩት አይደለም። ለአሜሪካውያን ትራምፕ ማለት መሪያቸው ብቻ ሳይሆን የአገር ልዕልና ማሳያ ናቸው። ትራምፕ ብቻ ሳይሆን የትኛውም የአሜሪካ ፕሬዝዳንትም ቢሆን ግን ይህንን የሚመስል ወሳኝ ጥበቃ ይደረግለታል። ታዲያ ትራምፕ ከአሜሪካ ወጥተው ወደ ሌላ ሀገር ሲሄዱ ይዘውት የማይሄዱት ቁስ፣ የማያጓጉዙት ነገር የለም። ከፕሬዝዳንቱ ጋር አብረው ከሚጓዙ ነገሮች መካከል ደግሞ የተለያዩ ፕሬዝዳንቱ የሚበርበት ኤርፎርስ ዋን ድንቅ አውሮፕላን፣ ማሬን ዋን ዘመናዊ ሄሊኮፕተር ዘቢስት የፕሬዝዳንቱ ቅንጡ መኪና፣ ሌሎች የጥበቃና የፕሮቶኮል መኪኖች፣ ድንቅ ድንቅ መገልገያዎች፣ እንዲሁም ሌሎች አስፈላጊ ነገሮች በግዙፉ ቦይንግ ሲ 17 ወታደራዊ አውሮፕላን ተጭነው ይጓጓዛሉ። ይሄ ፕሬዝዳንታዊ ዕቃዎችን የማጓጓዝ ኃላፊነት ታዲያ በከፍተኛ ጥንቃቄ የሚሰራና እጅግ የሚደንቅ ቴክኖሎጂ የሚካተትበት በጥንቃቄ የተሞላ ብሎም እያንዳንዱ እርምጃና ውሳኔ በዕቅድና በሚስጥር የሚተገበርበት ነው። ትራምፕ ታዲያ አሁን ከሀገር ሀገር ወይንም እዛው የሀገር ውስጥ በረራንም የሚያካሂዱት አስደናቂ በሆነው ኤርፎርስ ዋን አውሮፕላናቸው ሲሆን፣ ነገር ግን ደግሞ ፕሬዝዳንቱ አስፈላጊ ሆኖ ሲገኝ የሚደንቀውን ማሪን ዋን የተሰኘ ምቹ ሄሊኮፕተር ይጠቀማሉ። ከአውሮፕላናቸው ወርደው ወደ መንገድ ከገቡ ደግሞ የሚጠቀሙት በአሜሪካውያን ዘንድ የሚከበረውን ዘቢስት የተሰኘ መኪና ነው። ይሄ ከፍተኛ ጥንቃቄ የሚፈልግ የፕሬዝዳንቱ የጉዞ ሂደት ታዲያ በአሜሪካው የሴክሬት ሰርቪስ እና የዩኤስ ሚሊተሪ ኃላፊነት የሚደረግ ነው። ብዙ ጊዜም የአሜሪካ ፕሬዝዳንቶች በተደጋጋሚ ዩናይትድ ስቴትስ ውስጥ ከአንድ ስቴት ወደ ሌላ ስቴት ለመሄድ ይህንን መንገድ ይጠቀማሉ። ምክንያቱም ፕሬዝዳንቱ በፍጥነት ስራቸውን ጨርሰው መመለስ አለባቸውና፣ ሁሉም መጓጓዣዎች ታዲያ ለሰዓት ይገዛሉ። አሜሪካኖቹ እንደዚህ ብለው ያምናሉ በጊዜ የሚደርስ ለሀገሩም ለዓለምም የሚጠቅም ይሆናል። ስለዚህ የወጣው ወጥቶ ለጊዜ መገዛት አለብን። ማሪን ዋን የተሰኘው ድንቅ ሄሊኮፕተር ደግሞ በዋሽንግተን ከሚገኘው ዋይት ሐውስ ግቢ መነሳትና ማረፍ የሚችል ሲሆን ሄሊኮፕተሩ ለዓመታት የዘለቀ ግልጋሎት የሰጠ ነገር ግን በየዘመኑ እጅግ እየዘመነ የቀጠለ ነው። ፕሬዝዳንቱ ከአውሮፕላን ወርዶ ወደ መኪና ገብቶ መንገድ ከጀመረ በኋላ ደግሞ ከፊት ለፊቱ መንገዱን ከትራፊክ መጨናነቅ የሚያጸዱና ቀድመው ከፍተኛ የደህንነት ስራ የሚሰሩ ሞተርሳይክሎች ከፊት ይመራሉ። ታዲያ መኪናዎቹና ሌሎች ዕቃዎች ደግሞ በግዙፉ የአሜሪካ አየር ኃይል ቦይንግ ሲ17 የካርጎ አውሮፕላን ይጓጓዛሉ። የፕሬዝዳንቱ ወሳኝ የጉዞ አጋሮች አስተማማኙ ኤርፎርስ ዋን የአውሮፕላኑ ሞዴል ቦይንግ ቪ ቪሲ25ኤ ሲሻሻል ደግሞ 747 200 ቢ የሚሰኝ ሲሆን ባለቤትነቱ የአሜሪካ አየር ኃይል ነው። ወደ አገልግሎት የገባው በፈረንጆቹ 1990 ሲሆን በጠቅላላ 26 የበረራ ሰራተኞችን ይይዛል። ከጫፍ እስከ ጫፍ ቁመቱ 70 ሜትር፣ ክንፍ ስፋቱ ደግሞ 59 ሜትር ሲሆን ከመሬት ያለው ከፍታ 19 ሜትር ነው። ከፍተኛ ፍጥነቱ 1014 ኪሎ ሜትር በሰዓት ሲሆን ወደ ላይ 13747 ሜትር ከፍ ብሎ መብረር ይችላል። በአንድ የነዳጅ ሙሌት ደግሞ 12550 ኪሎ ሜትር መሸፈን ይችላል። አውሮፕላኑ አራት የጄኔራል ኤሌክትሪክ ሞተሮች ሲኖሩት የሞተሩ ትረስት ደግሞ 56700 አይቢኤፍ ነው። በአንዴ ሁለት መቶ ሁለት ሺ ሊትር ነዳጅን መያዝ የሚችል ሲሆን ጠቅላላ ክብደቱ 377842 ነው። የውስጥ ስፋቱ ደግሞ በጠቅላላ ሶስት መቶ ሰባ ሜትር ስኩዌር ሲሆን በስፋት ደረጃ በቂ የሚባል ነው። እንደው እንደ አጋጣሚ ፕሬዝዳንቱ ትንሽ መን ቢያጋጥማቸው በቂ የሕክምና መስጫን ያካተተ ዘመናዊ የመሰብሰቢያ አዳራሽ ያለው መኝታ ክፍል ባዝሩም ና ጅም በዘመናዊ መንገድ የተሰራለት ከሰማኒያ አምስት በላይ ስልኮች የተካተቱለት ድንቅ አውሮፕላን ነው። ከዚህ በተጨማሪ ደግሞ በቂ የመከላከያ ሲስተም ያለውና ከሚሳይል ጥቃት ራሱን መጠበቅ የሚችል ማንም ሊጠልፈው ወይንም በራዳር እይታ ሊያስገባው የማይችል አደገኛ በራሪ ነው። የአውሮፕላኑ ትልቁ ችግር እርጅና ብቻ ሲሆን ትራምፕ በተደጋጋሚ አውሮፕላኑን ስለመቀየር ሀሳብ ሲያነሱ ነበር። አሁን ግን የቁርጡ ቀን እየመጣበት ነው። አሁን ያለው ኤርፎርስ ዋን ታዲያ በመጨረሻ ጡረታ ሲወጣ ለአስርተ ዓመታት የአሜሪካ ታሪክ አካል ሆኖ ታሪኩ ይሰነዳል። በ1995 ፕሬዚዳንት ቢል ክሊንተንን ከቀድሞ ፕሬዚዳንቶች ጂሚ ካርተርና ጆርጅ ኤች ደብሊው ቡሽ ጋር ወደ ሌት ዛክ ራቢን የቀብር ስነ ስርዓት ወደ እስራኤል ማጓጓዙን ጨምሮ ታሪክ ይጻፍለታል። የዓለም ንግድ ማዕከልና ፔንታጎን አሸባሪ ጥቃት ከደረሰባቸው በኋላ ጆርጅ ደብሊው ቡሽ በኤርፎርስ ዋን ውስጥ አየር ላይ በመሆን አየር ላይ ነዳጅ እየሞላ ለሰዓታት የደህንነት ቡድኑ ለማረፍ ደህንነቱ የተጠበቀ መሆኑን እስኪያሳውቅ ድረስ ማገልገሉ ይነገርለታል። ስድስት የአሜሪካ ፕሬዝዳንቶች በዚያ አውሮፕላን ወደ ተለያዩ ዓለም ጫፎች ተጉዘዋል። አንዱ ሐማስ መስከረም 26 2016 ዓ ም እስራኤል ላይ ጥቃት ከፈጸመ ከጥቂት ቀናት በኋላ ጆ ባይደንን አጓጉዟል። ዶናልድ ትራምፕ መካከለኛውን ምስራቅን በሚጎበኙበት ወቅት የሳዑዲ አረቢያ፣ የኳታርና የተባበሩት አረብ ኤምሬትስ በአየር ክልላቸው ሲደርሱ ወታደራዊ ጀቶች ማረፊያውን አጅበውታል። ምንም እንኳን ኤር ፎርስ ዋን እድሜው ቢገፋም ለዓለም የአሜሪካ ፕሬዝዳንቶች ስልጣንና አቅም ማሳያ ሆኖ አገልግሏል። ኤር ፎርስ ዋን ወታደራዊ አውሮፕላን ሆኖ፣ ነገር ግን ከፍ ላለና ለተለየ ዓላማ ውሏል። ኤር ፎርስ ዋን የተሠራው ለቅንጦት አይደለም። ይልቅስ አውሮፕላኑ የሚበር የማዘዣ ማዕከል ነው። እዚያ ውስጥ ቸበርቻቻ ሊዘጋጅበት አይችልም። ማሬን ዋን ደንቅ ሄሊኮፕተር የአሜሪካ ፕሬዝዳንቶች ቀለል ያለ በረራ ሲያጋጥማቸው አሊያም ባህር ኃይላቸውን መጎብኘት ሲፈልጉ ወደ ግዙፍ የጦር መርከቦች በዚህ ሄሊኮፕተር ይጓጓዛሉ። ባለቤትነቱ የአሜሪካ ባህር ኃይል ሲሆን ሄሊኮፕተሩ ሶስት አይነት ሞዴሎች አሉት። እነሱም ቪኤች ስሪዲ ሲኪንግ፣ ሲኮሪስኪ ቪኤች 60 ኤን ኋይት ሀውክ እንዲሁም ቪኤች92ኤ ፓትሪዮት ናቸው። የመጀመሪያው ሲኮርስኪ ቪኤች ስሪዲ ሲኪንግ የተባለው ሞዴል በጠቅላላ አራት የበረራ ሰራተኞችን የሚይዝ ሲሆን እስከ 14 ሰዎች መጫን ይችላል። ቁመቱ 21 ሜትር፣ ሮተር ዲያሜትሩ 18 ሜትር፣ እንዲሁም ከፍታው 5 ሜትር ነው። ከፍተኛ ፍጥነቱ 241 ኪሎ ሜትር በሰዓት ሲሆን በአንድ የነዳጅ ሙሌት እስከ 932 ኪሎ ሜትር ይሸፍናል። ሌላኛው ሲኮርስኪ ቪኤች 60ኤን ዋይትሃውክ የተሰኘው ሄሊኮፕተር ደግሞ በተመሳሳይ አራት የበረራ ሰራተኞች የሚይዝ ነው። በጠቅላላ እስከ 11 ተሳፋሪዎችን የሚጭን ቁመቱ 19 ሜትር የሆነና የክንፍ ዲያሜትሩ 16 ሜትር የሆነ ነው። ከመሬት ያለው ከፍታ 5 ሜትር ሲሆን ፍጥነቱ 290 ኪሎ ሜትር በሰዓት ነው። በአንድ የነዳጅ ሙሌት የሚሸፍነው ርቀት ደግሞ 800 ኪሎ ሜትር ነው። እነዚህ ሄሊኮፕተሮች ታዲያ የላቀ የግንኙነት መሳሪያን የታጠቁ፣ ዘመናዊ የመከላከያ ሲስተሞች ያሏቸው፣ የውስጥ የማረፊያ ክፍል አሰራራቸው የዘመኑ ናቸው። ዘ ቢስት ባለግርማ ሞገሱ ድንቅ ተሽከርካሪ ይህ ድንቅ ተሽከርካሪ የአሜሪካ ፕሬዝዳንቶች በዋነኝነት የሚጠቀሙት መኪና ሲሆን ስሙ ካዲላክ ዋን ነው። ቅጽል ስሙ ደግሞ ዘቢስት። የተመረተው በውቁ ጄኔራል ሞተርስ ሲሆን የመጨረሻው ሞዴል የተመረተው በ2018 ነው። ተሽከርካሪው 5.5 ሜትር ቁመት ሲኖረው፣ 1.8 ሜትር ከፍታ አለው። ክብደቱ ደግሞ ከ6800 እስከ 9100 ኪሎ ግራም ይደርሳል። የተገጠመለት ሞተር 6L V8 የነዳጅ ሞተር ሲሆን በሰዓት እስከ 113 ኪሎ ሜትር የሚደርስ ከፍተኛ ፍጥነት አለው። የነዳጅ አጠቃቀሙ ደግሞ 3.4 ኪሎ ሜትር በሊትር ነው። በሮቹ የቦይንግ ሰባት ሀምሳ ሰባት አውሮፕላን በሮችን ያህል የሚጠነክሩ ሲሆን ስምንት ኢንች ውፍረት አለው። የመስኮቱ ጥንካሬም በተመሳሳይ እጅግ አስደናቂ ሲሆን አደገኛና ጥይትን የሚከላከል መስታወት የተገጠመለት ነው። ጥይት የማይበሳቸው ድንቅ ጎማዎች፣ የባዮሎጂካል እና የኬሚካል ጥቃትን የሚከላከሉ የውስጥ ክፍሎች፣ የምሽት መመልከቻ መሳሪያዎች እንዲሁም አስተማማኝ የመከላከያ ሲስተም የተገጠመለት ነው። ከአሽከርካሪው ጋር በጠቅላላ ሰባት ተሳፋሪዎችን የሚይዘው ዘቢ ስ ፕሬዝዳንቱ በምንም ሁኔታ ውስጥ ቢሆኑ በቀጥታ ከፔንታጎን ጋር እንዲገናኙ የሚያደርጋቸው የሳተላይት ስልክም አለው። አሽከርካሪው የሚመረጠው ደግሞ በከፍተኛ ጥንቃቄ ከዩኤስ ሴክሬት ሰርቪስ ነው። እቃ ተሸካሚው አውሬ ሲ 17 ግሎብ ማስተር ስሙ ቦይንግ ሲ 17 ግሎብ ማስተር ነው። የአሜሪካ እጅግ ወሳኝ የጦር አውሮፕላን። አውሮፕላኑ የተመረተው በቀድሞው ማክዶኔል ዳግላስ ወይም በአሁኑ ቦይንግ ሲሆን ለመጀመሪያ ጊዜ አገልግሎት የገባው በ1995 ነው። ባለቤትነቱ የዩንቴክስ ስቴት ኤርፎርስ ሲሆን የፕሬዚዳንቱን ጉዞ እንዲያሳልጥ የተመረጠ ድንቅ አውሮፕላን ነው። ቁመቱ 53 ሜትር ሲሆን የክንፍ ስፋቱ ደግሞ 51 ሜትር ነው። ከመሬት ያለው ከፍታ ደግሞ 16 ሜትር ሆኖ የዕቃ መጫኛው ክፍል ስፋት ወደ 6 ሜትር ነው። ከፍተኛ ፍጥነቱ ወደ 834 ኪሎ ሜትር በሰዓት ሲሆን በአንድ የነዳጅ ሙሌት 4482 ኪሎ ሜትር ይጓዛል። በጠቅላላ እስከ 77519 ኪሎ ግራም ክብደት መሸከም የሚችል ሲሆን የአሜሪካን ፕሬዝዳንት መኪኖች ሰብስቦ ይይዛል። የተወደዳችሁ የሰሞነኛ ቤተሰቦች፣ ለዛሬ ስለ አሜሪካ ድንቅ የፕሬዝዳንት ጉዞና ዝግጅት ወደ እናንተ ያደረስነውን ጥንቅር በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ስፈን። ሰላም እርምጃው እንደ ጦፈ ነው ነው 24 ሰዓት እንና ማታ ግንባታ ላይ እንገኛለን። የወደፊቷን አዲስ አበባ በውቢቷ ለቡ መብራት መገንባት ላይ ተጠምደናል። እነሆ አንድ ሁለት እያልን ዛሬ ላይ የመጨረሻውን የለቡ መብራት ብሎክ ለሽያጭ አውተናል። እርሶስ በዚህ ውብና ቅንጡ በሆኑ አፓርትመንቶቻችን ላይ ለኢንቨስትመንት ቢሉ ለመኖሪያ ምቹ በሆነው ሳይታችን ላይ በካሬ ከ78 ሺ ብር ጀምሮ 8% ቅድመ ክፍያ፣ 60% የባንክ ብድር አማራጭና እስከ 30% የሚደርስ ልዩ ቅናሽ ይዘንሎ መተናል። ታዲያ የዚህ ውድ ለተጠቃሚ ለመሆን በጠን ብለው ከስር ባሉ ስልክ ቁጥሮች ይደውሉልን። እናመሰግናለን። ዲኤምሲ ሪል ስቴት